ያስቀን ምክር ሽን ፈልጌ ነበር። በረከት እባላለሁ እና ባለስዳር ነኝ። እሺ። እና ኮፊ ሾፕ ነበር ምሰራው። የመጣው ከዛሬ ሰባት ወር በፊት ነው። የት ነው የመጣሽው? ዱባይ ዱባይ። ከዛ ከዛሬ ሰባት ወር በፊት መጥቼ አገባው። ሶስት ወሩን ሰርቼ ከእቴ ጋር አገባው እዚህ ሴኔጋል ዜጋ ማለት ነው ሴኔጋላዊ ያገባሽ? እዚህ አገባው እና በሶስት ወርሽ ገና ለመጀመሪያ የነበር ስደት መጀመሪያሽ ነበር? አዎ መጀመሪያ ገና ምን ያህል ተዋውቃችሁ ነው በሶስት ወርሽ ሴኔጋላዊ ያገባሽ? ልበጣፍበቃዋዋቪባ ገብቶኛል። አሁን ውሳኔ ትክክል እንዳልሆነ አውቄ አሁን አብረን ከኖረን አራት ወራችን እና እንደተጋባን ብር ሰርቶኝ ነበር። ይህን ስራ ስሪበት ብሎ ሰጥቶኝ ነበር ምን ስራ ስሪበት ብሎ ወርቅ ገዝቶልኝ፣ አስር ሺህ ድራም ነው። በአስር ሺህ ብር ደግሞ ምንም ማመላለስ አንቺ ከዛ ስመጣልመላለስ ማሬ፣ ግን ጸርጊው እንጂ አንቺ ካፌ ውስጥ መስተንግዶ ተቀጥረሽ እየተሰ ከኢትዮጵያ ከእህቴ ጋር ነበረ ምሰር እህትሽ፣ የካፌው ባለቤት እህትሽ ናት እንጂ ተቀጥረሽ አይደለም። ተቀጥሬ አይደለም። ከዛ እሷን ተመ ቆይ ቆይ አንዴ እንዴ፣ ገብቶን ነው መስማት የምንፈልገው። እህትሽ ደሞዝ ታስብልሻለች? እቴ በኮሚሽን ነው ምሰራው። ረቴጋ ነው እስ ትክክል ነበረ ምሰራው ባቡ አይዲ ካርድም አሰርታ እኔ በወርቦር ነበረ ምከፍላ ስለዚእሷ ናት ያሰራችልኝ በስምንት ሺ ድራም፣ እሷ ናት ያሰራችልኝ። ጥሩ። ከዛ አንቺ እዛ ካፌ ውስጥ መስተንግዶ እየሰራሽ ሊጠቀም መጥቶ ነው ይተዋወቃልከዛ ወዲ አግባሻለ። አገባሁት። ከዛ አረግልሻለሁ ሁሉ ነገር አረግልሻለሁ አለኝ። ከዛ እሺ ብዬ አገባሁት። እንደ ኢትዮጵያ ልጄ ለአስር ቀን መጣ። ለምን ለቤተሰቤ የሆነ ነገር ብር ሰጠኝ። ለቤተሰቤ ልብስ ገዛች። አስር ሺህ ድርሃም ለስራው ነው ለስራው ሰጠኝ። ሌላውን ደግሞ ለቤተሰቦቼም ለራሴም። ልጅ አለኝ። በፊት ልጅ ነበረኝ ማለት ዳር ነበር ና ለእሷም ለሁሉም ለቤተሰቤም ልብስ ገዛ፣ ለሁሉ ነገር አረገልኝ። እዛን ተመልሼ መጣሁ። ከዛን ተመልሼ ስመጣ ውለጅልኝ አለኝ። የሆነ ነገር ካላረክልኝ የምተማመንበት ነገር ስለሌለ ቤት ግዛልኝ አልኩት። አላምንም እኔ የሚባለውን ነገር ስለምንሰማ አላምንክም፣ የሚቅርታ ግን ቤት ከገዛህልኝ ውልድልሀለሁ አልኩት። ከዛ አራት ወር ታገ- መጀመሪያ ሁለት ወር ታገሺኝ አለኝ ከዛ ሁለት ወር ታገሸው አይ በሁለት ወር ውስጥ አይደርስልኝ ኮንቲነር አራት ወር አዘጊልኝ አለኝ እሺ አራት ወር ሆነ አሁን አራት ወር ሆነኝ ማለት ነው አራት ወር ሲሆነኝ ዛሬ ሰባ ቢ ሀያ አምስት ነው በሀያ አምስት ነበር ራዚ የዛሬ አራት ወር አራት ወር ታገሽ ያለኝ ማለት ከዛ አሁን ስጠይቀው አሁን ስጠይቀው ብር የለም ተዘገየብኝ ከዛ አሁን የምንኖርበት ቤት የገዛልኝ ቀለበት ኮንቲነሪ ስላልደረሰ በቃ የገዛልኝ ቀለበት ወሰደው። ፕሮሚስ ገዝቶልኝ ነበር ሶስት ሺህ ሁለት መቶ ከሪም ጋን የገዛውት ማሻላ የአንገትም አብል ገዝቶልኛል። ለዘጤና ቴንም ወርደር ያደረገችልኝ ከዛ አሁን ኮንቲነሪ ስለዘገየ በቃ ሲደርስ ስጠየቅ ስለዘገይ የዚህ ቤት ይሃን ዶር አልከፈለም ነበር። የቤቱን እኔ ግን የከፈለ ነበር። የቤት ከፍያለሁ ነበር ያለኝ የቤቱን ማለት ነው። ከዛ አሁን ሴት ውሃው ሲቆረጥ ምን ሆኖ ነው የተቆረጠው ብዬ ስጠይቀው የቤት ክራይ ስላልተከፈለ ነው አለኝ። አልከፈልክም እንደ እስካሁን ስለው ኮንቲነር ዘግቶብኛል፣ ያንቺን ቀለበት ስጭኝና ልክፈል አለኝ እሺ በቃ እኔ እሺ የሚያዘኝና እሺ ብዬ ሰጠሁት። ግን የዛሬ አራት ወር ኮንቲነር ይደርሳል ለአንቺ ቤት እገዛልሻለሁ ብሎኝ ነበር። ከዛ ግራ ገባኝ። አሁን ምን እንደማረግ ግራ ገባኝ። እና እኔ በቃ ልስራና እህቴ ጋር ተመልሽ፣ እኔ ለቤታችን ለትዳራችን ሰፖርት ላድርግ አልኩት። አልፈልግም እዛ ቦታ ኬሽ ተመልስሽ፣ ባለ የኔ ሚስት አይደለሽም። እና አሁን ያለውበት ግራ ገባኝ። ይህን እንትስ መክሪኝ። ነበር እሺ፣ እሱ አሁን አራት ወር አብራችሁ ስትኖሩ እንግዲህ አንቺ እርግዝና መከላከያ እየተጠቀምሽ ነው? አዎ፣ እኔ ኢትዮጵያ ጭ በፊት የነበረኝ ነውበረሽ ነው የመጣሽው? በፊት የነበረኝ ከመምጣቴ በፊት ከሰባት ወር በፊት ኤክስፓየርድ አላደረግም። ኤክስፓየርድ አያደረግም? እንዴ የሶስት አመቱን ነው ኢምፕላንት ነው ያደረግኩት። ኦኬ ኦኬ አንቺ ስራ አትሰሪም? አሁን ሰው አራት ወር ሙሉ ቤት ተቀምጠሽ እሱ ይሰራል። እኔ ሙስሊም ነኝ፣ አይሆንም። ሃይማኖት አያገባንም። ስለ ሃይማኖት እዚህ ገብቶኛል። አይ ልልሽ፣ ይቅርታ፣ ይቅርታ። በቃ አይሆንም፣ እኔ ሚስቴን ማስተዳደር አለብኝ አለኝ። እሺ በቃ አምኜው፣ እኔ ስላመንኩት እሺ ብዬ ጸጥ ቁጭ አልኩኝ። ታገዝኩት። አሁን ደግሞ ምንም እያደረግ አደለም። እኔ ለትዳራችን ሰፖርት ላልክ ስለው፣ እኔ ልስራ ስለው እንቢ ይለኛል አሁን ግራ ገባኝ። የእህትሽ ምን ትላለች? በዚህ ምን ትልሻለች? እህቴማ ነይ ነይ፣ እኔ ጋር ስሪ ስሪ። እኔ ብሰራ ምንም የለመድኩት ስራ ስለሆነ ምንም አይመስለኝም። እሱ ግን አይፈቅድልኝም። አሁን በዚህ ቤት ነው፣ የእህትሽ ካፌ፣ ሺሻ ቤት መስተንግዶ ነው? አዎ። እና አሁን አንቺ ማለት ነው ሰውየውን ተወጇለሽ? ተወጇለሽ? አዎ እና ከወደድሽ እንዴት ብለሽ ትወጫለሽ? ከዚህ ህይወት በአቶ ጁስ፣ እንደው ሰውየ የዋሻ ይሆናል። ኮንቴነርም የለውም ገለመሌ ምንም ነገር የለውም። ዝም ብለሽ ውጪ አምልጪ፣ በጊዜ ልንልሽ ነበረ። ወዷለሁ አልሽ ኖ። አቢባ፣ ማምለጥ ጥቅ ማምለጥ ሳይሆን እኔ ማረግልኝ ከሆነ በቃ እኔ ጠየቅኩት፣ ብዙ ጊዜ ስለጠየቅኩት አሁን ትግስት ያልቋል። ምክንያቱም ምንም ያጎደለብኝ ነገር የለም። ይንከባከበኛል። ሁሉም ከሪም ጎልድ የገዛልሽን ቀለበት ወሰደው እኮ ማሪ። የቤት ኪራይ መክፈያ አቶ ቀለበት ሽንሽጦ የቤት ኪራይ ከፈለ እኮ። ታዲያ ምን የሚያጎደለብኝ ነገር የለም ስትይ የሰጠሽን ቀለበት እንኳን እየወሰደ እንዴት ነው? ምን የሚያጎደለብኝ ነገር የለም የምትይው? ፈርስት ኦፍ ኦል የእናንተ ትዳር የተመሰረተው ጥቅም ላይ ነው። ጥቅም ላይ ነው። አንቺ ጥቅም ላይ እየተመሰረተ ነው ካላደረገልኝ አልፈልገውም። ስለዚህ እስካረገ ድረስ ነው። ይሄ ሰውዬ ነገ ነገር የመኪና አደጋ ቢደርስበት አካሉን ቢያጣ በሽተኛ ቢሆን ጥለሹ ትጠፊያለሽ። መስራት ቢያቆም ቢታመም፣ ቢተኛ ጥለሹ ትጠፊያለሽ። የታወቀ ነው። ስለዚህ ይሄ እወደዋለው አይባልም። ፍቅር አይደለም፣ ጥቅም ነው። አንቺ የአካል ጉዳተኛ አይደለሽም። ሙሉ አካል አለሽ። ጤነኛ ነሽ። ሰርተሽ መብላት ትችያለሽ። ለምን ሰርተሽ አትበይም? ወይም እሺ አመሰግናለሁ እኔ የአንቺ ምክር መስማት ስለፈለግኩ ብቻ ቦበዝ ሰርተሽ ና ሰው የሆን ጭ አትወጂው፣ ፍቅር የለም። ፍቅር ቢኖር ለፍቅር ስት መስዋዕት አድርጊ፣ እስኪለወጥ ጣሪ፣ ወይ ስራ አፈላልጊለት በምታውቂው ሰው በማንም ይስራ ይባላል። ከማታወጂው ሰው ጋር ለጥቅም ብለሽ ደስተ አልባ ህይወት ከምትኖሪ እናቴ፣ ወጣት ነሽ ሙሉ አካላለሽ፣ ናጥ ብለሽ ወጥተሽ ስሪ። ከዛ የምታፈቅሪውን ሰው ታገኛለሽ። ለፍቅር ችግር የለውም፣ ለፍቅር መስዋዕት ይከፈላል። ለማትወጂው ሰው ለምን ብለሽ ለምን ጊዜ ሽን እና ዕድሜሽን ታጣቢያለሽ ማሬ ትሪ ኢትዮጵያም ያለሽን ልጅ አሳድጊ፣ ህይወትሽን ለውጪ። ከዛ ጣፋጭ የሆነ ህይወት ትኖር ያለሽ፣ የምታፈቅሪውን ሰው ስታገቢ፣ አመሰግናል። ተጠርቶ ይጠየቅ የምትሉት ሌላ ዜጋ ሴኔጋላዊ ጠርኛል፣ እናወራል። ከሪም ጎልድ የገዛልሽን ቀለበት እንኳን እኮ ለቤት ክራይ መክፈያ ወሰደው።